በሀይሚ ጉዳይ ያለውን ነገር ነገርኩ። እየጨቆናት ነው ያለው ምንም ደስተኛ እያደረጋት አይደለም። ብሩኬ፣ ከብሩኬ ጋር ደስተኛ ናት። ሀይሚን በሌላ መንገድ የትኛውም ሰው እንዲረዳት አልፈልግም። በጣም ጥሩ ልጅ ናት፣ በጣም አስተዋይ ልጅ ናት፣ ግን ደግሞ ያላደረገችውን ነገር አድርጋለች ተብላ እንድትወቀስ አልፈልግም ማለት ነው። አሁንም ቢሆን ብሩኬ ያደረሰባት ያለው ነገር ደስ ስለማይለኝ ነው ከእሷ ጋር መሆን ስለምፈልግ ነው መሀላቸው ላይ ባትገባ ድጋሚ ሀይሚ ቤት አይደለም ከብሩኬ ጋር ባትገናኝ ባትደዋወል፣ ሄኖክ የሚያልከውን ከሱ ጋም ሌላ ችግር ውስጥ እንድትገቡ አልፈልግም። እያደረክ ያለኸው በጣም መጥፎ ነገር ነው ይሆናል አይደለ? የሆነን ሰው የሆነ ችግር ውስጥ ለመክተት እየፈለክ ያለን የሚመስለው ሰላም። ሰላም ውድና የተከበራችሁ የእኛ ውድ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን አለን፣ እግዚአብሔር ይመስገን። ትላንትና ትንሽ ያልጠበቅነው ነገር ተፈጥሯል። ብዙዎቻችሁ ብዙ ነገር ስትሉኝ ነበረ። ባትሄዱ ምናምን እያላችሁኝም የነበራችሁ ሰዎች አላችሁ። እኛ እንደዚህ አይነት ነገር ይፈጠራል ብለን አይደለም የሄድነው። መጥፎ ነገር ይፈጠራል ብለን አንሄድም። የትኛውም ሰው ምንም ነገር ቀድሞ ሊያቅ አይችልም ወደፊት ሊፈጠር የሚችለውን ነገር እና አንዳንድ ሰዎች እየፈረዳችሁ ያላችሁ ሰዎች አላችሁ። መጥፎ ነገር አስበን ሌላ ነገር አስበን እንደ ሄደ ሰው እያደረጋችሁን ያላችሁ ሰዎች አላችሁ። እንዴት እያሰባችሁ እንዳለ ሊገባኝ አልቻለም። በመጀመሪያ አይታችኋል እኮ ቪዲዮ ይዘን ስንሄድ ለምን እንደምንሄድ ተናግረን ነበረ። የምንሄድበትን ምክንያት አስረድተን ነበረ። ብዙ ነገር ብለናል። ማየት ነው ግን ደግሞ በመሃል እኛ ያልጠበቅነው ያላሰብነው ነገር ተፈጥሯል። ያንን ነገር ደግሞ እኛ መቀየር አንችልም። መሆን የነበረበት ነገር እሱ፣ ያሰበበት ቀንና እኛ ያስብንበት ቀን ተገናኘ። በመሃል መጣ፣ ነገሩ ተበላሸ እንጂ ሌላ ነገር አስበን ወይ ሌላ ነገር የተረሳ ነገር ለማስነሳት ምናምን አስበን አልነበረም። ቡቡን ልንጠይቀው አሞት ነበረ። ጓደኛችን ነው። የመጠየቅ ደግሞ ግዴታ አለብን። ምን አይነት ደረጃ ላይ እንዳለ ብዙ ሰው ሲጠይቀን ነበረ። እሱን ነገር ደግሞ የማስረዳት ግዴታ አለብን፣ የማሳየትም አንዳንድ በጣም እንቁ የሆናችሁ ውድ ቤተሰቦች ስለ ሀይሚ ስለ ብሩክ የምትጨነቁ ትጠይቁን አላችሁና፣ ለናንተ መልስ እንዲሆን የምንጠየቀውን ደግሞ ነገር የመመለስ ግዴታ አለብን። ትጠይቁን አላችሁ፣ እኛም እንመልሳለን። ያ ደግሞ የእኛ ግዴታ ነው። ለጠየቀን ሰው ችላ ማለትም ይቻላል፣ ግን ደግሞ እንደዚህ አይነት ባህሪ የለኝም። እኔ በበኩሌ እንደዚህ አይነት ባህሪ ሰው የጠየቀኝን ነገር የማሳየት ግዴታ አለብኝ። ደግሞ ያላሰብኩትን ነገር ደግሞ ሰው እንዲያስብ አልፈልግም። ጥሩ ነገር አስበን መጥፎ ነገር በመጥፎ ነገር አለቀ። እየተጫወትን እየተሳሳቅን ነበረ፣ አንዳንድ ነገሮችንም ለመፍታት ነበረ። ያው ብሩኬ፣ ሀይሚና ሄኒ ይቅርታ ተጠያየቁ ሲላቸው ነበረ። ቡቡም ያ ነገር ትንሽ ሌላ መስመር ይዟል አላቅም ሄኒም የራሱ የሆነ የሚፈልገው የራሱ የሆነ ምክንያት አለው ይቅርታ የማይልበት ሜቢ በሀይሚም ተናዶ ሊሆን ይችላል ግን ደግሞ እኔ እንዲናደድ አልፈልግም አሁን እንደዛ አይነት ወሬ ላወራም አልችልም መጨረስ ባለባቸው መንገድ ሁለቱ ይጨርሱታል ሄኒም ቢረዳት ሀይሚም ለስለስ ብላ ከሱ ጋር ያለው ነገር ቢፈቱ አሪፍ ነው ሚያቺ ነገር ነበር ትንሽ ሌላ ነገር ውስጥ የከተተችን፣ ግን በመሃል ያላሰብ ነው ያልጠበቅ ነው ቴዲ በመሀል መጥቶ ነገሩን አበለሻሽቶታል። ብቻ ግን እኔ እንደዛ አይነት ነገር እንዲፈጠር አልፈልግም። ቴዲንም ቢሆን ዛሬ ደውዬለታለሁ፣ ጠርቼዋለሁ። በቤተሰብ ፊት እስከ ዛሬ እንደው ምንም ነገር አላልኩትም። ምንም በቃ በቃ አለ አይደል ምንም ከሱ ጋር ምንም ለማውራትም ፍላጎት አልነበረኝም ለምን ባወራ ነው ቁጥር ሌላ ነገር ይፈጠራል ብዬ እየፈራው ነበረ። ብሩኬም እንዳያወራው ብዙ ጊዜ ለምኘዋለው። ከብሩኬ ጋር ሲያወራ ነው የዛን ሰሞንም እልህ እልህ ውስጥ እየተጋቡ እማይሆን ሰጣ ገባ ውስጥ እየገቡ ሀይሚ ጋም እንደዛ ፎቶ መላክ ከብሩኬ ጋም እንደዛ መዛዛት ስላወራው ነው ብዬ እያሰብኩ ነበረ። ግን ደግሞ ልጁ ምን አይነት ሀሳብ ውስጡ ላይ እንዳለ አላቅም። ትላንትና ለምን እንደመጣ ምን አስቦ እንደመጣ እኔ እንጃ፣ ግራ ገብቶኛል። ከሱ ጋር መጣላት አልፈለኩም። ከዛ በፊትም ከብሩኬ ጋር ተጣልቶ አሪፍ ስሜት እየተሰማኝ አልነበረም። ሜቢ የሆነ ሰው ተልኮ ይኖረዋል ብዬ እያሰብኩ ነበረ። የሆነ ሰውም ልኮት ብሩኬን ሌላ ነገር ውስጥ ይከተዋል የሚል ሀሳብ ውስጥ ነበርኩኝና መወሰን መጣላት የሆነ ተራ ነገር ነው ግን ደግሞ ከዛ በኋላ ይመጣል ብለን ማሰብ መቻል አለብን ብዬ እያሰብኩ ነበረ። ግን ደግሞ ዛሬ በጣም ደብሮኛል በጣም በቃል አደለ ጥግ ጥግ ስለደረሰ ልጁ አንድም መናገር አለብኝ ማቆም አለበት ሀይሚንም ሌላ ነገር ውስጥ እየከተታት ነው። ከብሩኬ ጋር ሌላ ነገር ውስጥ እየገባ ነው። ሌላ ችግር እየተፈጠረ ነው። አንዳንድ ሰዎችም ሜቢ ከሀይሚና ቴዲ ሌላ ግንኙነት አላቸው ብላችሁም እያሰባችሁ ያላችሁ መጥፎ ሕሳቤ እያሰባችሁ ያላችሁ ሰዎች አላችሁ። ያንን ነገር ደግሞ ግልጽ ማድረግ አለብን። እኔ ያንን ነገር አውቀዋለሁ። ከዛ በፊት ተናግራለች። ሀይሚ አሟት ወድቃ ቤት አስገባት እና በዛ መሀል ብሩኬ ሲሄድ እሱን አገኘው ያ ነገር ሌላ ነገር መስሎ ታየው። እና ልጁም ያንን ነገር እየተጠቀመበት ይሁን ሌላ ነገር እያሰበ ይሁን ሀይሚና ብሩኬ ለማላየት ፍላጎት ይኖረው አልገባኝም። በጣም ነው የሚደብረው። በጣም የሚያስጠላ ነገር ነው እያደረገ ያለው። እና ዛሬ ጠርቼ በግልጽ ይሄን ነገር ግልጽ ማድረግ ካለበት የሚመጣበት ሀይሚ ቤት የሚመጣበትን ምክንያት ምን ፈልገው እንደሆነ ከብሩኬ ጋር ሌላ ችግር ፈልጎ ከሆነ መሆን የለበትም። ብሩኬን ችግር ውስጥ ለመክተት ብሩኬን ጸብ ውስጥ ለመክተት ከብሩኬ ጋር ለመጣላት እንደዚህ አይነት ሰጣ ገባ ውስጥ መግባት ምንም ተገቢ አይደለም። ማወቅ አለበት ብሩኬና ሀይሚ አንድ የሆኑ ሰዎች ናቸው። እንደዚህ የሆነ ሰው መጥቶ ሊለያያቸው የሆነ መሀላቸው ላይ ክፍተት ለመፍጠር የሚሞክር ሰው የሚሳካለት አይመስለኝም። ሜቢ ይቺ ትንሽ ይሄ ነገር ትንሽ ጊዜ ልታጨቃጨቃቸው ትችላለች እንጂ ይሄ ነገር ስር ሰዶ ሊያለያያቸው አይችልም ብዬ ነው ማስበውና ልጁን ጠርቼ ይሄንን በግልጽ ምን እንደፈለገ ማወቅ ፈልጋለሁ። ምን ፈልጎ ቤት እየተመላለሰ እንዳለ፣ እስከዛሬ ጠፍቶ ነበረ። ብሩኬ አመመው ሲባል ቤት መምጣት፣ ብሩኬ እንዳለ እያወቀ ቤት ድረስ መምጣት ምን የሚሉት ነው ይሄ? ባንድም በሌላ ሌላ ነገር ነው። ሌላ ነገር ፍለጋ ነው። ብሩኬን ችግር ውስጥ መቅጠት ነው። ሜቢኛ ባንኖርስ እዛ ቦታ ላይ ሄኖክ እና እኔ ባንኖር ምን ሊፈጠር እንደሚችል ሳሉት ሌላ ችግር ሊፈጠር ይችል ነበረ። ብሩኬ ያሞታል። እንደዛ አሞት ልጁ ሲመጣ ዝም ሊል አይችልም። ሊጣለው ይችላል። እኔ እኔ ደስ ብሎኛል። እዛ ቦታ ላይ እኔ በመኖሬ በጣም ደስተኛ ነኝ። ለምን ብትሉ እኛ ባንኖር ኖር ያ ቦታ ላይ እኔና ሄኖክ ባን ኖር ከብሩኬ ጋር ሊጣላ ይችላል። አንድ ያንንም ማሰብ መቻል አለባችሁ። ብዙ ሰው ኔጌቲቭ የሆነ ነገር አታስቡ፣ ጥሩንም ማሰብ መቻል አለብን። እኛ ባንኖር እዛች ጋ ብሩኬና ልጁ ሊጣሉ ይችላሉ። ብሩኬ ያሞታል። ከልጁ ጋ ብሩኬ እንዲጣላ ፈጽሞ እኔ አልፈልግም። እንደ ጓደኛ በጣም ስለማስብለት፣ በጣም ስለምጨነቅለት ከልጁ ጋ ተጣልቶ ብሩኬ ሌላ ችግር ውስጥ እንዲገባ አልፈልግም። አንዳንድ ሰዎችም አላችሁ ምናምን ብቻ ግን እኔ እንደዚህ አይነት ነገር እኔ አልታየኝም። የሆነ መልእክት ባይኖረው የሆነ ተልዕኮ ባይኖረው ልጁ እንደዚህም ደረቱን ነፍቶ ቤት የመመላለስ እንትን ሊገባበት አይችልም። ያን ነገር ደግሞ እኛ ረጋ ብለን አስበን ነገሩን መፍታት ነው። የፈለገውን ነገር ምን ፈልጎ እንደሆነ ማውራት አለብን። አሁን እኔ ዛሬ አንድም ለዛን የጠራሁት እስከ ዛሬም አውርቸው አግኝቸውም አላቅም ምን ፈልገው እንደሆነ ምን አይነት ፍላጎት እንዳለው ማወቅ እፈልጋለሁ። እናንተም ማወቅ እንደምትፈልጉት ያንን ነገር ማወቅ እፈልጋለሁ። ብቻ ግን እንጠብቀውና፣ ሲመጣ ያለውን ነገር ግልጽ እናደርጋለን። እስኪመጣ ትንሽ እንጠብቀው። የለም ታውቂዋለሽ፣ ከጎን ሌላ ሰው ጭንቄን የሚያውቅልኝ ሀሳብ የማውዘው

እንዴት ነው ዛሬ አንድ ጥያቄ ለጠየቀ በቤት ሰፊት ነው የመጣሁት። በጣም ብዙ ሰው ግራ እየተጋባ ነው በንተና። እኔም እስከ ዛሬ አውርቼህ አላቅም፣ እንዲም አግኝቼህ አላቅም። ዛሬ ግልጽ እንድታደርግልኝ የምፈልጋቸው ብዙ ነገሮች አሉና እነሱን ዛሬ ግልጽ እንድታደርግልኝ እፈልጋለሁ። የሆነ ጭቅጭቅ ፈልጌ የሆነ ንትርክ ፈልጌ ምናምን አይደለም። እንደዚ አይነት ነገርም አላስብም ግን ደግሞ ጓደኞቼ ሌላ ችግር ውስጥ እንዲገቡ አልፈልግም። ሀይሚም ብትሆን ብሩኬም ቢሆን ሌላ ችግር ውስጥ እንዲገቡ የሆነ መጥፎ ነገር ውስጥ እንዲገቡ አልፈልግም። ገብተዋል። አሁን አንተ እያደረክ ያለኸው በጣም መጥፎ ነገር ነው ይሆናል፣ አይደለ የሆነን ሰው የሆነ ችግር ውስጥ ለመክተት እየፈለግ ያለን የሚመስለው አንተ የራስህ የሆነ ምክንያት ሊኖር ይችላል። ግን ደግሞ እኛ እየተረዳ ነው ያለው ነገር እኔ በበኩል እየተረዳሁት ያለው ነገር ቢኖር አንተ ብሩኬን ሌላ ነገር ውስጥ የመክተት ፍላጎት ያለህ እየመሰለኝ ነው። ለዚህ አይነት ፍላጎት ነው ያለ አይደለም። ትናንትም እኮ እኔ አንደኛ መታመሙን አይቼ ልጠይቀው ነበር የሄድኩት ያው ሙዚጅ የሄድኩት ልጠይቀው ነው እንጂ ሌላ ነገር ጽፍ ፈልጌ ምናምን አይደለም። ጽፍ ፈልጌ ቢሆን ባዱ እጄን ነበር የምሄደው። አይደለም መጥቼ ደሞ ልጠይቀው ነበር፣ ይቅርታም ልለው ነበር የመጣሁት አጋጣሚ እንጂ ባለፈውም እንደዛ ደብድቦኝ ምንም ስላላረግኩኝ ምላሽ ስላልሰጠውኝ ስላልሰጠሁኝ ነው መሰለኝ ጓደኛው ሄኖክ የሚባለውም ሰነዘረብኝ አደለ፣ እንጂ እኔ ለጸብ አልመጣሁም። ትናንትና ልጠይቀው ነበር የመጣሁትን ዝዬ የመጣሁትን እሱን ለመጠየቅ ነበር። ግን ሄኖክ የሚባለው ጓደኛውም እሱም ቢሆን ትናንት እራሳቸው ናቸው ገፋፍቶ ወደ ጸብ ውስጥ የከተተኝ። ሲቀጥል እኔ ሄኖክ የሚባለውን ልጅ በጣም ነው የምፈልገው ባለፈው ምንም ምላሽ ስላልሰጠኝ ምንም አያመጣም ብሎ አይደለ? ትናንት እኔ ላይ የሰነዘረው እሱና እኔ ደግሞ መወራት ስላለብን ትናንት በደንብ አላወራንም። ብሩክም ታሞ ስለነበር ሌላ ነገር መፍጠር አልፈለግኩም። ቤት ውስጥ ቁጣ ስትለኝ ቶሎ ነው የጦስኝ። አይደለ እኮ አሁን ምን እንደሆነ ታውቃላ። ብሩኬ ሜቢ ሌላ ነገር እያሰበ ነው። አሁን እኔ የምፈልገው አንድ ነገር ቢኖር ምንድነው አሁን አንተ ፍላጎት ከሀይሚ ጋር እንዴ? ቤት እኮ የሚያመላልስ ምንም ነገር የለህም፣ እሷ ቤት ድረስ የሚያስመጣ ሌላ ነገር የለም። ብሩኬ እየተናደደ ያለው እንደዚህም እየሆነ ያለው ላይ ካንተ ጋር ሌላ ነገር አላት ብሎ እያሰበ ነው። አንተም ደግሞ እንደዚ አይነት ነገር እንዳለ እያሳሰብክ ነው። እንደዛ ደግሞ እንደዚህ አይነት ነገር ደግሞ እንዲፈጠር ያልፈልግም። መሀላችሁ ላይ ምንም ነገር የለም አንድ ነገር ነው ያገናኛችሁ። ያንን ነገር ደግሞ በግልጽ ለቤተሰብም እንድትናገር እፈልጋለሁ። ምንም ነገር እንደሌላችሁ ከሀይሚ ጋር ምንም የተለየ ነገር እንደሌላችሁ ቤተሰብም እንዲያቅ ፈልጋለሁ። በግልጽ እንድትናገር እፈልጋለሁ። ብሩክ ይሄን ቪዲዮ ያየዋል። ያለውን ነገር ግልጽ አድርገ ብትናገርና ወደ ውሳኔ ብትሄድ ደስ ይለኛል። መሃላቸው ላይ ባትገባ፣ ድጋሚ ሀይሚ ቤት አይደለም ከብሩኬ ጋር ባትገናኝ ባትደዋወል፣ ሄኖክ የሚያልከውን ከእሱ ጋርም ሌላ ችግር ውስጥ እንድትገባ አልፈልግም። ሄኖክ የሚባለው እዚህ ጋር ግልጽ ነው መናገር አለብኝ። እስከመጣ አይቀር ሄኖክ የሚባለውን ነው። አሁንም ቢሆን ከእሱ ጋር ያለኝን ነገር አውራለሁ። አግኝቼ ደግሞ ቢያዋራኝ ደስ ይለኛል። ምክንያቱም ትናንት ቤት ድረስ መጥቼ ሙዚዜ ነው የመጣሁት። ቢያንስ ለምንድን ነው የመጣሁ ብሎ መጠየቅ ሲገባው መቶን አነቀኝና ማውራት ባለብን መንገድ እኔ እና እሱ ማውራታችንን እንቀጥላለን። ሲቀጥላ የሚላልከው ነገር እኔ አሁንም ቢሆን ብሩኬ እያደረሰባት ያለው ነገር ደስ ስለማይል ነው፣ ከእሷ ጋር መሆን ስለምፈልግ ነው። እሷ ጋር የሚሄደው ብሩኬና ሀይሚ እኮ ሁለቱ አይገባትም በጣም አሁን ሁለቱ መሀል ላይ ማንኛችንም መግባት አይጠበቅብንም። ገብተሃል? እነሱ ደስተኛ መሆን ያለባቸው ሰዎች ናቸው። ደስታቸውን ነው የምፈልገው እንጂ የሆነ ሰው መሀላቸው ላይ ገብቶ እንዲበጠብጣቸው አልፈልግም። እኔ በበኩሌ ደስተኛ እንድትሆን ደስታን የምትፈልግ ከሆነ በጣም ያስጨነቃት አልገባኝም። አይ ምን ታዲያ እሺ፣ ምን ማድረግ እንችላለን አሁን? እኮ አንተ ምንም ማድረግ የምትችለው ነገር የለም። የሚያስፈልጋት ብሩኬ ነው። ከብሩኬ ጋር ነው መሆን ያለባት እንጂ ብሩኬ ነው ወደዛ ብለ ሀይሚ ተጎርታለች የምትልበት ምንም ምክንያት የለህም። አንተ አንድ ነገር ነው ያገናኛችሁ አይደል? አሁን ቤተሰብ ሌላ ነገር እያሰበ ነው ቴዲ። አንድ ያንን ነገር ግልጽ እንድታደርግላቸው ስለምፈልግ ነው የነገርኩ። ሀይሚን በሌላ መንገድ የትኛውም ሰው እንዲረዳት አልፈልግም። በጣም ጥሩ ልጅ ናት። በጣም አስተዋይ ልጅ ናት። ግን ደግሞ ያላደረገችውን ነገር አድርጋለች ተብላ እንድትወቀስ አልፈልግም። እኔ በጣም የምወዳት እህቴ ናት፣ እጨነቅላታለሁ። እና ቡቡም ቢሆን እንዲረዳ ትፈልጋለው። ሌላ ነገር እንደሌለ እንድታስረዳላ ትፈልጋለሁ። ዛሬ ጠራው አንድም ለዛ ነው። ዳግም ወደ ህይወታቸው ባትሄድ ደስ ይለኛል። እኔ ደግሞ ስትጠረኝ ያሰብኩት ሄኖክም ምናልባት አብሩኩ ነብይን የመጡት አንድም እኔ ሱ ነው አመጣጠ አሁን እሱን ፈልጓለሁ ቢሆን አልኩኩ እኮ በሀይሚ ጉዳይ ያለውን ነገር ነገርኩ። እየጨቆናት ነው ያለው። ምንም ደስተኛ እያደረጋት አይደለም። ብሩኬ፣ ከብሩኬ ጋር ደስተኛ ናት። አሁን ምናልባት አጋጣሚ አንድ ነገር ነው። እሱንም ምናምን ምን፣ በጣም ደስተኛ ናቸው። ሰላም መሆን ያለባት እኳ አሁን ምንድን ነው የሚሻለው? ግልጽ ማግኘት እፈልጋለሁ። በመጀመሪያ ደረጃ እኔ ለሱ ነበር የመጡት። አመታት እንደ ጸብ ነው የምትፈልገው? አሁንም መጣላንተ የምትፈልገው ልጠይቅ ነው አልኩ። ልጠይቅ ነው የመጡት ሙጂ የመጡት ነው ልጠይቅ ነው የመጡት። ልጠይቅ ስመጣ ግን ጸብ የፈለገው ራሱ ነው። ጸብ ከፈለገ ደግሞ እኔ እሱ ልጅ በበጣም ማናገር እፈልጋለሁ እኮ። ምንድነው ምክንያት አይ፣ የምትጠይቅበት ከብሩኬ ጋር ሌላ ችግር ውስጥ ነው ያላችሁት ሰላም አደላችሁ። ስለ ብሉክ አይደለም ያወሩት እኳይ እሱም ከፈለገኝ ደግሞ አወራለሁ። እሱም ጉልበተኛ ጉልበተኛ እየተጨዘ ጮተ ነው። ሄኖክም የሚባለው በጉልበት ነው የሚያስቡት። ሁለቱም ማውራት የፈለገኝ ሰው ካለ አወራቸዋለሁ። ትናንተ ግን የመጠውሲኝ ብሩክ ታንቦ ስለነበር ሙዚጄ የመጠውሲኝ ሊጠይቀው ነበረ። ሰላም ሳትፈጥር እንዴት ነው እንደዚህ አይነት ነገር ውስጥ ሙዝስ ይዞ መምጣት ምንም የሚሉት ነው እንዴ? የሀይሚን ቤት ስላወቀው ሁሌ መመላለስ እኮ ሌላ ነገር እያስመሰለ ነው። ገብተዋል፣ ስም እያሰጣሃት ነው ለልጅቷ። እንደዚህ አይነት ነገር ደግሞ ባይሆን አሪፍ ነው። ልጅቷ መጥፎ ስምን ምናምን ቢሰጣት እኔም ቢሆን አልፈልግም እኮ። የማትፈልግ ከሆነ ብሩ አይሆናትም ምናምን እያልኩ አላወራም። አንተም እዚህ ጋር አሁን እኔ እንደዛም እንድትለኝ አልፈልግም። ቴዲ እኔ አሁን ከኔ ጋር መጣላት የለብህም። ጥሩ ሰው ነው። ለሀይሚ አንዴ ጥሩ ጥሩ ሰው ስለሆንክላት ነው። አሁን እኔ ካንተ ጋርም ሌላ ነገር ውስጥ አይደለም። ምን ነው ነገር? እኔ ምን እንድረዳ ነው የምትፈልገው? እኔንም ደሞ መረዳት አለበት። እሺ እኮ ለምን ለምን ምን ያደርግልህ? ጸብ እንዴ? ሌላ ምን? እሺ ትናንትና በስነ ስርዓት እንኳን እኮ ማንም እኮ አላዋራኝም። አይደል እንዴ? እኔ ሰው አጋጣሚ እኛ ስላለን ነው እንጂ እኛ ባንኖር ነገሩ ወደ ሌላ ነገር ይሄድ ነበረ። ወደ ወደ የትም አይሄድም። ነገር ልጠይቀው ነው የሄድኩት። እሺ እኛ ባንኖር ከቡቡ ጋር ሰላም ተፈጥር ነበር ከተናገረ እጣላለሁ እሱ ቢሆን እኮ አንዴ ሚኒ እየተናገራት ነው ያለው እሱ ነገር ለምንድን ነው የማይታያችሁ እናንተ እኮ እየጨቆናት እንደሆነ ለእናንተ ግልጽ አይደለም ወይስ ጓደኛችሁ ስለሆነ ነው እኔ ካንተ ጋር እየተጣለው ያለው ነው በሰዓቱ ባለፈውም ከኔ ጋር ተጣልተው እንደዛ ሲሆን አንተ ስላል ነበርክበት ነው እኔው ግን ደሞ ማውራት ፈልጋለሁ ከባለፈው ጀምሮ እሱ ነው ከኔ ጋር ጸብ እየፈለገ ያለው እኔ ደሞ እሱን አግኝቼ መጣላት ስለምፈልግ ነው እኔ ግራ እያጋባህ ነው እያሰብክ ያለው ነገር በፈጽሞ ልክ ያልሆነ ነገር ነው እና ልክ ያልሆነ ነገር እያደረግ፣ ልጅቷን ሌላ ችግር ውስጥ ጥባት ደስ ይለኛል። ብሩኬም ሌላ ነገር እያሰበ ነው። ደግሞ አልፎም ተርፎ ሌላ ነገር እንዲያስብ አታድርገው። እኔ አሁን ስለሱ ማሰብ ሳይሆን ልጅቷ ደህና ከሆነች እኮ ነው። አሁን እኮ የምፈጥረው ሌላ ታሪክ የለውም። ግን ሄኖክን ደግሞ ማውራት ፈልጋሉ ነው ሄኖክ አብሮህ ይሆናል ብዬ አስቤ ነው የመጡት። እኔ አሁን ስለ ሄኖክ ላወራ አይደለም የጠራው ቴዲ። እኔ አሁን ከሄኖክ ጋር እንደዚህ አድርግ እንደዚህ አታድርግ ልልህ አይደለም እሱ ኖርማል ነው። ትፈቱታላችሁ፣ በይቅርታም ቢሆን በምንም ትፈቱታላችሁ። ግን ደግሞ ብሩኬም ኖ አይ አሁን ብሩኬም ቤተሰብም ሌላ ነገር እያሰበ ነው። ያንን ነገር ደግሞ ግልጽ ማድረግ ያለብህ አንተ ነህ። ታዲያ ከህይወታቸው ከህይወታቸው ከህይወታቸው መውጣት መቻል አለብ። በቃ አሁን ሁለቱ ሰላም መሆን አለባቸው። እንደዚህ በመሃል በመሃል እየመጣ ችግር ባትፈጥርባቸው ደስ ይለኛል። እኔ አሁን ይሄንን ነገር ነው ልነግር የምፈልገው። ግን ደግሞ አዎ ስህተት ነው እንዴ፣ ፈጽሞ ስህተት ነው። አዎ መጠየቅ አልነበረብም እንዴ። በመጀመሪያ ሰላም አታወርዱም ከብሩኬ ጋር? በመጀመሪያ ያለባችሁን ችግር እኮ በስርአት ቆም ብለህ እንኳን ለሀይሚ እንደዚህ እንደዚህ ነው አድርጌላት እንጂ ሌላ ነገር እንደሌላችሁ በግልጽ መናገር ነው እንጂ። ነገር ያለው እኮ በሳቱ ሊረዳኛ ይችላል። እሱ ነው። እኔ አዲስ አበባ ማናገኛው አጥ ሲመጣ ግን እሱ ለጸብ ነው። ጉልበተኛ ሊሆን ነው ደሞ እንደዚህ ነገር ብሩኬን እንደዚያ እንደዛ አይነት ውስጥ ማስገባት ከሀይሚ ጋር ሌላ ነገር አለን ምናምን ብለህ በቴክስትስ ማውራት ምናምን ለምን አስፈለገ እንዴ? ወጣ ታሳዝነኛለች ልጅ፣ ለሱ አይመጥናትም። ሻውንም ቢሆን እኔ ይሄን ነገር እንዴት ነው አንተ የምትወስንላት? ለሀይሚ ህይወት እንዴት ነው አንተ ወሳኝ የምትሆነው? ሻውን ምን እንዳደርግ ነው የፈለገው? አይ ብቻ አቁም። በቃ አሁን እኔንም ሌላ ነገር ውስጥ ባትከተኝ አሪፍ ነው።

እኮ አሁን ቴዲ እኔም በጸባይ ነው እያወራሁ ያለሁት እስከዛሬም እያወሩም በጸባይ እያወራሁ ያለሁት እንጂ እንደነ ሄኖክ በጸብ ብታወራኝ እኔም ለጸብ ነው የምመጣው ገባህ አይደለ እኮ አሁን ሁላችንም መቀያየር የለብንም ገብታገኘኝ ከሆነ እዚህ ጋር ምንም አልሰራም እንዲ ሄኖክን ለምን ያደርግልሃል እንዲ ለምን ስመጣ ህሽታ ዲያቤ ትናንትና እያየሁ አይደለ እንደ ቤት ውስጥ ምን እንዳደረገ ቤት ውስጥ ምን ሊፈጠር እንደነበር አይተሃል አይደል? ወደኛ የመጣኸው እኮ አንተ ነህ ቴዲ። እባክህ ለምን ልንግባባ አንችልም? እሺ፣ ካንተ ጋር ቢሆን ልንግባባ አንችልም? እንደዚህ ከሆነ የምታወራኝ፣ እኔ አሁን ላንዴ የምትሰማ ከሆነ ላንዴ ምናምን። እኔ ሲጀመር የመጣሁት ቴኑ ያለ መስሎ ነበረ። እሱ ደግሞ ማታገናኘኝ ከሆነ እኔ እዚህ ምንም አልሰራም። እኮ አሁን ማድረግ ያለብን ነገር ማድረግ መቻል አለብን። በቃ ምን ነገረው ከሆነ እኔ የሚፈልገኝ ከሆነ ለጸብ ይደውልልኝ አገኘዋለሁ ብቻ ነው። ካልሆነ እኔ ምንም እዚህ የምቆይበት ምንም ምክንያት የለኝም። ሁላችሁም ደግሞ እዚህ ጋር ፋሚሊም አልክ፣ እዚህ ጋር ማንንም ሰው እኔን እንዲጫነኝ አልፈልግም። አቁም። አይ ሌላ ነገር ውስጥ ባንገባ አሪፍ ነው። ምንም ነገር የለም። እኔ ለራሴ አቃዱ በቃ ምንም ያገባ ነገር ምን የተማመንክበት ምን የተለየ ነገር አለ እኔ ስለ ራሴ አውቃለሁ እኮ እሺ መሀል ፈለግኩ አንተም ነው አልገባኝ እኔ አሁን በዚህ ከቀጠልክ ነኝ እናንተም ሌላ ችግር ውስጥ ነው መንገባው ወይ እንደዛ ከሆነ ደግሞ ደውለህ ለዛ እፈልጋለሁ ብለኝ እዚህ ጋር ማብራረውን አብራር ይችላለሁ ማትረደኝ ደግሞ ከሆነ አይመለከተኝም ማለት